ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ቲቪው መረጃዎቻችን ወደ እናንተ መድረሳቸውን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አድራጊ አብሬያቸኋለሁን። የምናስቀድመው የአገር ውስጥ ጉዳዮቻችንን ይሆናል። ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ ከዛሬ ጀምሮ ለሶስት ቀናት ያህል በከፊል ዝግ ነው መባሉ ተሰምቷል። የአዲስ አበባ ከተማ መንገዶች ባለስልጣን ከቦሌ ኤርፖርት ወደ ጎሮ የሚወስደው መንገድ የመጨረሻ ደረጃ ተደራራቢ አስፋልት የማልበስ ስራ እያከናወነ መሆኑን አስታውቋል። በዚህ ምክንያት ከህዳር 15 ጀምሮ ለሶስት ቀናት ያህል ከቦሌ አቅጣጫ ወደ ጎሮ የሚወስደው የመንገዱ ክፍል በከፊል ለትራፊክ ዝግ ይሆናል ሲሉ የአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ኢያሱ ሰለሞን ለብስራት ራዲዮ ተናግሯል። በመሆኑም የጥገና ስራው በሙሉ በሙሉ እስኪጠናቀቅ ድረስ መንገዱ ለትራፊክ እንቅስቃሴ ዝግ በመሆኑ አሽከርካሪዎች አማራጭ መንገዶች እንዲጠቀሙ የአዲስ አበባ ከተማ መንገዶች ባለስልጣን አሳስቧል። የመንገድ ግንባታ ፕሮጀክቱ በአጠቃላይ 4.9 ኪሎ ሜትር ርዝመትና 60 ሜትር የጎን ስፋት እንዳለው ተሰምቷል መባሉን ባልደረባችን ሳምራይ ስዩም ዘግባለች። የቡይ ከተማ ነዋሪዎች ከሰላሳ አመታት ጥያቄ በኋላ የኤሌክትሪክ አገልግሎት ተጠቃሚ ሆኗል። በምስራቅ ጉራጌ ዞን በቡይ ከተማ አስተዳደር በነጌሳ ቀበሌ ለበርካታ አመታት የህዝብ ጥያቄ የነበረው የኤሌክትሪክ ኃይል አቅርቦ ስራ ተጠናቆ አገልግሎት መስጠት መጀመሩን አስታውቋል። በፕሮግራሙ ላይ የተገኙት የምስራቅ ጉራጌ ዞን ዋና የመንግስት አጠሪ አቶ መሰለ ጫካ የመብራት ኃይል አቅርቦት የነጌሳ ቀበሌ ህዝብ የረጅም ጊዜ ጥያቄ ስለነበረ ምላሽ በማግኘቱ እንኳን ደስ አላችሁ ብሏል። የነጌሳ ቀበሌ የመብራት ኃይል አቅርቦቱ በአሁኑ ሰዓት ስራ የጀመረውን የገጠር ትራንስፎርሜሽን ስራ ለማሳካት ወሳኝ ሚና የሚኖረው መሆኑን አመላክተዋል። በቀጣይም ከህዝቡ ጋር በመቀናጀት የተጀመሩ ልማቶችን የበለጠ እንዲስፋፋ እንደሚሰራና ማህበረሰቡ የበኩሉን እንዲወጣም ጥሪ አቅርበዋል። ቀበሌው በከተማ አስተዳደሩ ስር ሲካለል የህዝቡ ጥያቄ የነበረው የመብራት ኃይል አቅርቦት እንደነበረና የከተማ አስተዳደሩም ቃል በገባው መሰረትም የህዝቡን ጥያቄ ምላሽ እንዲያገኝ ማድረጉም ተነግሯል። የቡይ ከተማ አስተዳደር ከንቲባ አቶ በለጠ ጫካ የመብራት ኃይል አቅርቦቱ የቀበሌው ህዝብ ለ30 አመታት ሲጠይቀው የነበረ እንደሆነ አንስተዋል። የከተማ አስተዳደሩ ለመብራት ኃይል አቅርቦት ሙሉ በሙሉ ወጪውን 55 ሚሊዮን ብር በማውጣትም 32 ኪሎ ሜትር የሚሸፍን የዝርጋታ በማከናወን የህዝቡን ጥያቄ ምላሽ እንዲያገኝ ያደረገ መሆኑንም ተናግረዋል። ከተማው ሲሰፋ እድል እንጂ ስጋት በማይሆን መንገድ የከተማው ፕላን ተከትሎ ቅድሚያ የአርሶ አደሩ መብትም ባረጋገጠ መልኩ እንዲለማ ታቅዶም ይሰራል ብለዋል፣ ስትል ባልደረባችን ምህረት ታደሰ ዘግባለች። የስምንት ዓመቷን ታዳጊ አታሎ በመውሰድ የመድፈር ጥቃት የፈጸመው ግለሰብ በእስራት ተቀጥቷል። በባቱ ከተማ አስተዳደር መልካ ዘዋይ ቀበሌ ውስጥ የስምንት ዓመቷን ልጅ አታሎ በመውሰድ የመድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። የባቱ ከተማ አስተዳደር ዋና ፖሊስ መምሪያ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ኢንስፔክተር ረሂማ ክድር ለብስራት ራዲዮ እንደተናገሩት ተከሳሽ ፍራናውል አብዮት የተባለው ግለሰብ ሐምሌ 22 ቀን 2017 ዓ ም ከቀኑ 11 ሰዓት ላይ ታዳጊዋን ና የማስቲካ ልግዛ ልጅ በማለት አታሎ ከወስዳት በኋላ በመውሰድ የመድፈር ጥቃት እንደፈጸመባት ገልጸዋል። ተጎጂዋ ልጅም በነጋታው ሐምሌ 23 ቀን 2017 ዓ ም ንሽንት መሽናት አቅቷት ስትሰቃይ የተመለከቱት ቤተሰቦቿ ጉዳዩን ወዲያውኑ ለምርመራ ወደ ጤና ተቋም በመውሰድ በጤና ሲያስመረምሯት የመደፈር ወንጀል እንደተፈጸመባትም ተረጋግጧል። ተከሳሹም በፖሊስ ቁጥጥር ስር ውሏል። ፖሊስም የምርመራ መዝገቡን በሕክምናና በሌሎች ማስረጃዎች አጠናክሮ ለአቃቤ ሕግ የላከ ሲሆን አቃቤ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ህገ ቁጥር 627 እዝባር ሁለት እድሜያቸው ከ13 ዓመት በታች የሆኑ ህጻናት ላይ የሚፈጸም የግብረ ስጋ ድፍረት በደል ክስ መስርቷል። በአቃቤ ህግ የተመሠረተውን ክስ የተመለከተው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ህዳር 8 ቀን 2018 ዓም ባስቻለው ችሎት ተከሳሽ ፍራናአውል አብዮት ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ መወሰኑን ኢንስፔክተር ረሂማ ከደር ጨምረው ለብስራት ራዲዮ ተናግረዋል ስትል ምህረት ታደሰ ዘግባለች። ወደ ባህር ማዶ መረጃችን ስንሸጋገር ሄዝቦላ በእስራኤል ላይ የአጽፋ እርምጃ ለመውሰድ በጥሩ አቋም ላይ አይደለም ተባለ። ሄዝቦላ እስራኤል በቤይሮት ወታደራዊ ኃይል በተፈጸመችው ጥቃትና ግድያ የአጽፋ ምላሽ ለመስጠት ጥሩ አቋም ላይ አይደለም ሲሉ አንድ ምሁር ተናግረዋል። በሊባኖስ አሜሪካን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ኢማድ ሰላሜ የሊባኖስ ቡድን የአጽፋ ምላሽ ከሰጠ የእስራኤል የበቀል እርምጃ ከባድ ሊሆን ይችላል ሲሉ አክለዋል። እስራኤልና ኔታንያሁ የቀኝ ክንፍ መንግስት የአጽፋ ምላሽ በሄዝቦላ በኩል ተሰጥቶ የግጭቱ መባባስ እንዲፈጠርም ጓግቷል። ምክንያቱ ደግሞ ይህ የግጭት መባባስ የእስራኤልን መንግስት በስልጣን ላይ እንዲቆይ ስለሚያደርግም ነው ብለዋል። ከአሜሪካውያን ሙሉ ድጋፍ አለውና በሊባኖስ ውስጥ ለመሳተፍም ምናልባትም ሊባኖስን ለመውረር ከፍተኛ ፍላጎት በሚያገኝበት ሁኔታ ላይ ነው ሲሉም አክሏል። በአንጻሩ የሄዝቦላህ መከላከያ ሀይል በከባዱም ተጎድቷል። በተጨማሪ በሚጣሉበት ገዳዎችም ምክንያት ተዳክሟል። ሰላ እንዳሉትም ከእንግዲህ ቀደም ሲል የነበረው ድጋፍ ወይንም በሶሪያ በኩል ይጠቀምበት የነበረው የሎጂስቲክስ መስመርም የለውም ሲሉም ተናግረዋል። ለእስራኤላውያን ወታደራዊ የአጽፋ ምላሽን በመስጠትም ለመበቀል ወይም ሀይሉን በድጋሚ ለማቀናጀት ጥሩ ቦታ ላይ አይደለም ሲሉም ተናግረዋል። እስራኤል በሊባኖስ ዋና ከተማ ቤይሩት ላይ በፈጸመችው የአየር ጥቃት የሄዝቦላ ከፍተኛ ወታደራዊ አዛዥ ሀይተም አሊ ታቫይቫን እና ሌሎችም አራት ሰዎችም ገላለች። ከፍተኛ የሄዝቦላ ባለስልጣናት የሆኑት መሀመድ ቁቲ የእስራኤል ጥቃት እርምጃ ቀይ መስመር እንዳለፈና የቡድኑ አመራር የአጽፋ ምላሽ ይሰጥ እንደሆነም ያሰላሰለ ነው ሲሉም ተናግረዋል። የተከበራችሁ ተመልካቾቻችን ከብስራት ዩትዩብ መረጃዎቻችን ነኝ የነበሩ መረጃዎቹን፣ በማጋራት ቤዛ ቤት አራጌ አብሬያችሁ ቆየውኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩትዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።